የኢትዮጵያ ንግድ ባንክ ለመረጃ ስርዓት ደህንነት ልዩ ትኩረት በመስጠት ጥቃቶችን ከወዲሁ ለመከላከል የሚያስችል አቅም በመገንባት ላይ እንደሚገኝ ተገለጸም። የኢትዮጵያ ንግድ ባንክ በየዓመቱ በዓለም አቀፍ ደረጃ የሚከበረውን የመረጃ ስርዓት ደህንነት ወር ለታመነ የባንክ አገልግሎት በዜሮ ትረስት ደህንነት በሚል መሪ ቃል በተለያዩ የግንዛቤ ማስጨበጫ ዝግጅቶች በማክበር ላይ ይገኛል። ህዳር 11 ቀን 2018 በባንኩ ዋና መስሪያ ቤት ህንፃ በተካሄደ መርሃ ግብር ላይ የኢትዮጵያ ንግድ ባንክ ፕሬዚዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ኤፍሬም መኩሪያ እንደተናገሩት የኢትዮጵያ ንግድ ባንክ የሚሰነዘሩ የሳይበር ጥቃቶችን ከወዲሁ ለመመከት የሚያስችል አቅም በመፍጠር ላይ ይገኛል። ባንካችን የሚሰነዘሩ የሳይበር ጥቃቶችን ከወዲሁ ለመመከት የሚያስችል አቅም በመፍጠር ላይ ይገኛል። የሳይበር ደህንነት ክፍላችን በአይ የሚሰራ የዜሮ ትረስት ደህንነት ስትራቴጂ አዘጋጅቷል። ስትራቴጂው አይን በመጠቀም እና በአይ ኃይል የተደገፉትን ጨምሮ አዳዲስ የሳይበር ስጋቶችን አስቀድሞ ለመለየት ለመከላከልና ምላሽ ለመስጠት የሚረዳ ነው። የመረጃ ሥርዓት ደህንነት ወርን በኢትዮጵያ ንግድ ባንክ ስናከብር ለደህንነት ስጋት ንቁ የሆነ ባንክ በመገንባት ኤአይን በመጠቀም አዳዲስ የሳይበር ስጋቶችን አስቀድሞ ለመለየት ለመከላከልና ምላሽ ለመስጠት ለመዘጋጀት ነው ብለዋል። አቶ ኤፍሬም በኢትዮጵያ ንግድ ባንክ የቴክኖሎጂ ኤግዚኪቲቭ ምክትል ፕሬዚደንት አቶ አማራ አሰፋ በበኩላቸው በሀገር አቀፍ ደረጃም ሆነ በተቋም ደረጃ ደህንነቱ የተጠበቀ እና አስተማማኝ የዲጂታል ስነ ምህዳር የመገንባት ቁርጠኝነት እንዳለ ገልጸዋል። የኢትዮጵያ ንግድ ባንክ ትልቁ ባንክ እንደመሆኑ መጠን ከ40 ሚሊዮን በላይ ኢትዮጵያውያንን የሚያገለግል ባንክ ነው። የዲጂታል ኢኮኖሚን ለመጠበቅና የደንበኞችን ንብረት ለመጠበቅ እንዲሁም አስተማማኝ የባንክ አገልግሎት ለማረጋገጥ ልዩ ኃላፊነት አለበት። የኢትዮጵያ ንግድ ባንክን ጨምሮ የ15 ተቋማት የሳይበር ደህንነት አጠባበቃቸውን የተመለከተ አውደ ርዕይ እና በሳይበር ደህንነት ዙሪያ ምሁራንን ያሳተፈ የፓናል ውይይት ተካሂዷል።